ይህ የኢትዮጵያ ቴሌቪዥን ነው የኢቲቪ 57 ዜና ቀጥሏል ተመልካቾቻችን አንድ ሰዓት ሆኗል። የሰዓት አቤት ጉዳዮች ላስተዋውቃቸው። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭቱን የመለሰ እንደመሆኑ ትውልዱ የመልማት ቁጭቱን በባህር በሩ ሊደግም እንደሚገባ የቀድሞ የባህር ኃይል አባላት ገለጹ። ከቴክኖሎጂ መስፋፋት ጋር ተያይዞ የሚደርሱ የሳይበር ጥቃቶችን ለመከላከል የሁሉም የጋራ ጥረት እንደሚያስፈልግ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድ ተናገሩ። ከውጭ የሶሪያው ጊዜያዊ መሪ አህመድ አልሻራ ዛሬ በሞስኮ ከፕሬዝደንት ቭላዲሚር ፑቲን ጋር ተገናኙ። ከኢቲቪ 57 ዜና ጋር ማህሌ የታደለነኝ አብራችሁን ሁኑ። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የመልማት ቁጭቱን በባህር በሩ ሊደግመው እንደሚገባ የቀድሞ የባህር ኃይል አባላት ገለጹ። ኢትዮጵያ እያነሳች ያለችውን የባህር በር ጥያቄ ለማደግ ካላት ፍላጎት የመነጨና አብሮ በማደግ ላይ መሰረት ያደረገ ስለመሆኑም ተናግረዋል። ብሩክታዊ ተገኝ ዝርዝር አላት የባህር መስመሮች ለጉዞ ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው አሁን ድረስ ዘልቀዋል። ለኢትዮጵያም ይህ መስመር ለዘመናት የንግድ የባህልና የስልጣኔ ደም ስር ሆኖ ቆይቷል። ኢትዮጵያ ምርቶቿን ወደ ዓለም ገበያ የምታደርስበትና ለሀገሪቱ የወጪ ንግድ ወሳኝ የሆኑ መሰረተ ልማቶችን ማስተናገጃም ነበር። የባህር ኃይል የቀድሞ አባል ማስተር ቺፍ ዘሪሁን ወይሳም ኢትዮጵያ በነበራት የባህር በር ከፍተኛ የኢኮኖሚ እንቅስቃሴ ታደርግ እንደነበር ያስታውሳሉ። በዛን ወቅት እንቅስቃሴው በጣም በጣም ደስ የሚል እንደው ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባህር ላይ መልህቅ ጥለው የሚቆሙበት ለማውረድም ሆነ ለመጫን የተራዎች የሚበዙበት ሁልጊዜ ቢዚ የሆነ ወደብ ነበር። በተለይ አሰብ በዛ በተጀመረው እንቅስቃሴ አሁን ያለው ቢታክልበት ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረውም። በዛን ወቅት ኢትዮጵያ አሁን እያነሳች ያለችው የባህር በር ይገባኛል ጥያቄም ወደብን ከማግኘት የዘለለ ሁለንተናዊ የመልማት ፍላጎትን ያነገበ ነው። ወደብን መጠቀምን ብቻ ሳይሆን የሴኩሪቲ የአገራችንን የኢትዮጵያን ሴኩሪቲ እንደምንጠብቅበትም ነው። የንግድ መርከቡ በእርግጥ ለኢኮኖሚያችን ትልቁ ሚና ይጫወታል ግን ይሄኛው ደግሞ የሉዓላዊነት ጉዳይ ነው እንጂ ይሄ የንግድ መርከብ ብቻ መግቢያ መውጫ አይደለም። አለበለዚያ ብ የጦር መርከብ ከሌለን የንግድ መርከቦቻችንን እኮ ማንም ሊፈትሸው ነው። የህዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የማደግ ቁጭቱን በባህር በሩ ሊደግም እንደሚገባ አንስተዋል። በትምህርት ቤትም ስለ ባህር በሮቻችን፣ ስለ መርከቦቻችን፣ ስለ ባህር ኃይላችን የመሳሰሉት ነገሮች ይሰጡ ነበረ። ስለ ባህር አስፈላጊነትና ስለ ባህር በራችን፣ ስለ አሰብ፣ ስለ ምጽዋ የማያቅ ሰው አልነበረም። ስለዚህ በቀጣይም ቢሆን በየትምህርት ቤቱ በካሪኩለሙ እነዚህ ነገሮች መግባት አለባቸው። ብዙዎቹ የባህር በር እንደነበረን ይህን ይህንን የማያውቁ ብዙ ወጣቶችን አጋጥመውኛል። ታላቁ ህዳሴ ግድብ ኢትዮጵያ በራሷ አቅም ሰርታ መጨረስ እንደምትችል ዓለም አቀፉን ማህበረሰብ ያሳመነችበት ነው። አሁን ደግሞ ኢትዮጵያ የምታነሳውን የባህር በር ጥያቄና የመልማት ፍላጎትን ለመጠምዘዝ የሚሞክሩ አካላትን መክታትም ያስፈልጋል። ብዙዎች የዓለም አቀፍ መድረኮች ላይ ኢትዮጵያ የባህር በር ማግኘት እንትኗ ከፍታ አለው አታገኝም የሚል አይደለም፣ ማግኘት አለባት ተጀምሮ እስከሚያልቅ ድረስ የፈለገውን ያህል ጊዜ ሊፈጅ ይችላል። ጥንካሬን ነው ከአባይ መማር የሚቻለው። አባይ ያው እንደሚታወቀው በጣም በጣም ብዙ ፈተናዎች፣ በተባበሩት መንግስታት የጸጥታው ምክር ቤት ከ15 ጊዜ ያላነሰ ስብሰባ የተደረገበት ጉዳይ ነው። የአባይ ጉዳይ የውሃ ጉዳይ እንግዲህ፣ ስለዚህ ይሄ በጣም ብዙ ብዙ ብዙ ትግል ተደርጎበት እዚህ ደረጃ የተደረሰበት ነው እና ይሄኛው ደግሞ ከዛ አንጻር ሲታይ የዓለም አቀፍ ሕጉም ስለሚደግፈን ኢትዮጵያ ደግሞ ባላት ቀጠናዊ የሆነ ተደማጭነት ይህንን ነገር ልንወጣው የምንችልበት ሁኔታ ነው የሚል አስተሳሰብ ያለኝ። የባህር በር ጥያቄ የዘመናት የትውልድ ቁጭት ከድህነት የመላቀቅ ጥያቄ መሆኑንም አስረድተዋል። አጠቃላይ ካፓሲ 3 ሺ ቶን በቀን ነው የተያዘው። አቅጣጫ ምንድን ነው? ከእነሱ ጋር አብረን ተቀራርበን ያሉትን ችግሮች በጋራ መፍታት ከህብረተሰቡ ጋር በምንጠቀም ሰዓት በቀን ካለው 24 ሰዓት ውስጥ ምናልባት 12 ሰዓቱን ያህል የማናገኝባቸው ድሎች ነበሩ። በቀን የሚያመርተው 30 ሺ ሜትር ኪውብ ነው ያን በቀጣይነት ለህብረተሰቡ የማድረስ ግዴታ አለበት ማለት ነው። ታጠቅ አካባቢ የሚባለው ኢንዱስትሪ መንደር ባለ 230 ኬቪ አዲስ የኤሌክትሪክ ማከፋፈያ ጣቢያ ሊገነባ ዌይቲንግ ሊስት ላይ ያለው ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። በኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪውን መውጣት የምንችለው በመደመር መንግስት የዕድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ሕዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ሕይወታችን በመልካም ጎኖ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ ረዳት ፕሮፌሰር ነብዩ ባዬ፣ የመደመር መንግስት መጽሐፍ ውስጥ የበለጠ የምሰጡት ነገር የቱ ነው? ምዕራፍ አምስት የመደመር መንግስት ባህርያት የሚለው ላይ ምናባዊ ከፍታ የሚል ክፍል አለ። ገጽ 121 ላይ ምናብ ከተለመደው ከተለመደውና ከነባሩ ወጣ ያለን መንገድ ለመፍጠር መሰረት ነው። ሩቅ ግቦች ከነባሩና ከተለመደው አካሄድ የራቁ በአብዛኛው ከተለመደው ይልቅ ሀሳባዊ በመሆናቸው በቀላሉ የሚሳኩ አይመስሉም። ሀገርን ወደ ከፍታ ለመምራት የሚደረግ ጉዞ በምናብ የሚጀመር በምርምር የሚበስልና በተግባር የሚፈተን ነው ይላል። ካሉ ችግሮች አልፌ ከውጥንቅጦች አልፌ ከችግሮች ከፍ ብዬ ምናብን ተጠቅሜ ይህ ችግር ውስጥ እንዴት ልንወጣ እንችላለን? ከመከራ እንዴት ልንሻገር እንችላለን? ከኋላ ቀርነት እንዴት ልንሻገር እንችላለን? ከዝቅታ እንዴት ከፍ ማለት እንችላለን? ብሎ የሚመለከተው በምናብ ነው። ያ ምናብ ደግሞ ፈጠራን ያመጣለታል። ፈጠራው ደግሞ ለእያንዳንዱ ኢትዮጵያዊ መልስ የሚሆን ከፍታን የሚያመጣ ይሆናል ማለት ነው። እናመሰግናለን። መልካም ንባብ፣ አመሰግናለሁ። ይህንን ዕለት ሩሲያውያን መቼም ቢሆን አይረሱትም። ዘመናት የዘለቀውንና የኢትዮጵያውያን የእንግዳ ተቀባይነት መገለጫ የሆነው ጣፋጩን የቡና ጣዕም አጣጥመውበታል። ታዳሚዎች ዜናችን ቀጥሏል፣ ተመልካቾች። ከቴክኖሎጂ መስፋፋት ጋር ተያይዞ የሚደርሱ የሳይበር ጥቃቶችን ለመከላከል የጋራ ጥረት እንደሚያስፈልግ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድ ተናገሩ። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሀሳብ በአማራ ክልል በባህር ዳር ከተማ በፓናል ውይይት ተከብሯል። በመድረኩ የተገኙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው የክልሉ መንግስት ለቴክኖሎጂ ልማት ትኩረት መስጠቱን ገልጸው ቴክኖሎጂዎችና መሰረተ ልማቶችን ከምንጊዜውም በላይ ከሳይበር ጥቃት መጠበቅ ያስፈልጋል ብለዋል። ሳሙኤል ወርቃየው ዝርዝር አለው። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል ሀሳብ በአማራ ክልል በባህር ዳር ከተማ በፓናል ውይይቶች ተከብሯል። በመድረኩ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሀሚድ እንደገለጹት አስተዳደሩ የሳይበር ወንጀሎች ከመከላከል ባለፈ ሀገራዊ የሳይበር ደህንነት ንቃተ ኅሊናን ባህል ለማድረግ የሚያስችሉ የተለያዩ ፕሮግራሞችን ቀርጾ እየሰራ ነው ብለዋል። ከእነዚህ የንቅናቄ ፕሮግራሞች መካከልም አንዱ የሳይበር ደህንነት ወር ተጠቃሽ መሆኑን ተናግረዋል። ስድስተኛውን ሀገር አቀፍ የሳይበር ደህንነት ወር በአማራ ክልል በባህር ዳር ከተማ መተን ስናከብር አንዱና ዋነኛው ዓላማ የክልሉን የዲጂታላይዜሽን ስራዎች የሳይበር ደህንነታቸውን በማረጋገጥ ሂደት ውስጥ የጋራ ሚናችንን በጋራ ለመወጣትና ቀጣይ የትብብር ስራዎችን ለማጠናከር ነው። የሳይበር ጥቃቶች በሀገር ላይ የሚያደርሱትን ኪሳራም የገለጹት ዋና ዳይሬክተሯ፣ በመሆኑም ደህንነቱ የተጠበቀ የዲጂታል መሰረተ ልማቶችን የማልማትና ሌሎችንም ስራዎች በቅንጅት መስራት ይገባል ብለዋል። የዲጂታላይዜሽንም ሆነ የስማርት ከተማ ስራዎች ያለ ሳይበር ደህንነት ብቻቸውን ሊቆሙ አይችሉም። አንድ ትንሽ የምንለው የሳይበር ጥቃት እነዚህን የህዝብ አገልግሎቶችና መሰረተ ልማቶች ሊያስተጓጉል ሚስጥራዊ መረጃዎቻችንን ሊያበላሽ እና የህዝብ አመኔታ ከማሳጣት አልፎ የዲጂታል ሉዓላዊነትና የብሔራዊ ደህንነት ላይ አደጋን ይፈጥራል። በመሆኑም የሳይበር ደህንነት የቴክኒክ ጉዳይ ከመሆን አልፎ የሀገርና የክልሎች የደህንነት እና የመረጋጋት ከሉዓላዊነትና ከህዝብ አመኔቴ ጋር የተያያዘ ጉዳይ ነው። በመሆኑ ጠንካራ የሳይበር ደህንነት ፖሊሲዎችን እና መመሪያዎችን የማውጣት የሰለጠኑ ባለሙያዎች እና የግንዛቤ ፈጠራ ፕሮግራሞችን የመቅረጽ እንዲሁም ደህንነቱ የተጠበቀ የዲጂታል መሰረተ ልማት የማልማት በዜጎች በዜጎቻችን መካከል የሳይበር ደህንነት ንቃተ ህሊና ስራ የጋራ ኃላፊነት አድርጎ በመውሰድ ባህል ማድረግን ይጠይቃል። እንደ ሀገር መንግስት የቴክኖሎጂውን ዘርፍ ከአምስቱ የኢኮኖሚ ዘርፎች አንዱ ተደርጎ እየተሰራ መሆኑን ያነሱት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉም ለቴክኖሎጂ ልማት ትኩረት መሰጠቱን ገልጸዋል። የአማራ ብሔራዊ ክልላዊ መንግስትም የቴክኖሎጂ ልማትን አስፈላጊነት በመረዳት በአምስት ዓመት ሁኔታ ካርታና የአምስት ዓመት ስትራቴጂ እቅድ ላይ የቴክኖሎጂ ማት እጅግ በጣም የተለየ ትኩረት እንዲ እንዲኖረው እንዲሰጠው አድርገናል። ሁለተኛ ይህንኑ የሚመራ ተቋም ተግባራዊ ለተም ጭምር በሕግ በመደንገግ ከፍ ባለ ደረጃ ቀደም ሲል ከነበረው ተልዕኮና ደረጃ ከፍ እንዲል ለማድረግ ጥረት ተደርጓል። ይህንን ለማከናወን የሚያስችል የሕግ ማዕቀፎችና እንደዚሁም የሚያስፈልጉ ግብዓቶችና የበጀት ድጋፍም ለማድረግ የክልሉ መንግስት ቁርጠኛ ሆኗል በሁሉም የአገልግሎትና አምራች ዘርፎች ውጤታማ ስራዎችን ለማከናወን ቴክኖሎጂን ማልማትና ሀገራት የደረሱበት ደረጃ ላይ መድረስ ያስፈልጋል ያሉት ርዕሰ መስተዳድሩ የቴክኖሎጂ ልማትን ከሳይበር ጥቃት መጠበቅ ያስፈልጋልም ሲሉ ገልጸዋል ቴክኖሎጂ በባህሪው ስራ እንደሚያቀላጥፍ ሁሉ በደንብ ካልመራ ነው በአንድ ቀን ለዘመናት የለፋንበትን በደቂቃዎች ውስጥ የማውደም ውጤት ያለው ነው ለዚህ ደግሞ ዋነኛ የደህንነት ቁልፋችን የኢትዮጵያ መረብ ደህንነት አስተዳደር ስለሆነ እንደዚህ አይነት ስራዎችንም በደንብ ማስተዋወቅና የዙ ተጠቃሚ መሆንም ያስፈልጋል ማለት ነው። በክልሎችና ከተማ አስተዳደሮች የሳይበር ጥቃትን ለመከላከል አስተዳደሩ በቅንጅት እንደሚሰራም ዋና ዳይሬክተሯ ተናግረዋል። የኢንፎርሜሽን መረብ ደህንነት አስተዳደር ክልሎችና ከተማ አስተዳደሮች የሳይበር ደህንነትን ለማረጋገጥ የሚያስፈልገውን ማንኛውም ድጋፍና እገዛ እንደሚያደርግ በቀጣይም በጋራ ለመስራት ዝግጁ መሆኑን በድጋሚ ለመግለጽ እወዳለሁ። በባህር ዳር ከተማ በተካሄደው የፓናል ውይይትም በስማርት ሲቲ ትግበራና የሳይበር ደህንነት ዙሪያ ውይይት ተካሂዷል። የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት ሰባኛውን መደበኛ የሚኒስትሮች ምክር ቤት ስብሰባ በኢትዮጵያ አስተናጋጅነት በቢሾፍቱ ከተማ እያካሄደ ነው። በቀጠናዊ ምግብ ዋስትና ለማረጋገጥ አደጋ የሆኑ እንደ ያንበጣ መንጋ ግሪሳና ሌሎች ወረርሽኞችን በጋራ ለመከላከል ባለመው በዚህ ስብሰባ የአባል ሀገራቱ ተወካዮች ተሳትፈውበታል። በመድረኩ ንግግር ያደረጉት በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ ዶክተር መለሰ መኮንን የአፍሪካ ቀንድ በፈረንጆቹ ከ2019 እስከ 2021 በአንበጣ መንጋ መፈተኑን አስታውሰዋል። በዚህም የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት የተቀናጀ ስራ በመስራቱ ይህንን መቆጣጠር መቻሉን አንስተዋል። ኢትዮጵያም ግብርናው ዋነኛ የሀገሪቱ የኢኮኖሚ ምንጭና የአርሶ አደሩ መተዳደሪያ በመሆኑ ዘርፉን ከመሰል ስጋቶች ለመጠበቅ ቁርጠኛ ስለመሆኑ ገልጸዋል። የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት ዳይሬክተር ሞሲንጓ ሞሰስ ሩዋሂሩ በበኩላቸው ድርጅቱ ከዓለም አቀፍ ድርጅቶች ጋር በጋራ በመሆን በሰራው የተቀናጀ ስራ በቀጠናው ያንበጣ መንጋ የሚያስከትለው ጉዳት መቀነስ ተችሏል ብለዋል። ስብሰባው ዛሬን ጨምሮ ለሁለት ቀናት የሚካሄድ መሆኑን የዘገበችው ሪፖርተራችን መስከረም ቸርነት ናት። በ2017 18 የምርት ዘመን በ ኩታ ገጠ ማስተራረስ ዘዴ በጤፍ በስንዴ፣ ማሽላ፣ በቆሎ ና በሰሊጥ ሰብል ከተሸፈነው ነው 24000 ሄክታር መሬት 17 ሚሊዮን ኩንታል ምርት እንደሚጠበቅ የትግራይ ግብርና ና ገጠር ልማት ቢሮ ገለጸ። ቢሮው በክልሉ የምግብ ዋስትናን በማረጋገጥ የተሻለ ና ተወዳዳሪ ምርቶችን በዓለም ገበያ ለማቅረብ የሚያስችሉ ስራዎችን እያከናወነ ስለመሆኑ አስታውቋል። በ2017 18 የምርት ዘመን ምርጥ ዘር ተጠቅመው ኩታገጠም የክላስተር አስተራረስ ዘዴ በመዘርጋት የተሻለ ምርት ባረጋገጡ ወረዳዎች ተሞክሮ በመውሰድ አመራሮች የግብርና ባለሙያዎችና ከተለያዩ ቦታዎች የተውጣጡ አርሶ አደሮች የተሳተፉበት በትግራይ ክልል ሰሜን ምዕራብ ዞን ሁለት ወረዳዎች የመስክ ምልከታ ተካሂዷል። በመስክ ምልከታው የተገኙት የትግራይ ግብርና ና ገጠር ልማት ቢሮ ኃላፊ ዶክተር እያሱ አብርሃ በ201718 የምርት ዘመን የክረምት የዝናብ ስርጭቶ ማቅረብ ዘግይቶ የጀመረ ቢሆንም የተገኘውን ውሃ በመጠቀም ምርትና ምርታማነትን ለማሳደግ በተደረገው ጥረት በክልሉ ካለው አጠቃላይ የሚታረስ መሬት 758 ሺህ ሄክታር መሬት ያህሉን በተለያዩ የመኸር ሰብሎች ለመሸፈን ተችሏል ብለዋል። 5 በትግራይ ከሚታረሰው አጠቃላይ መሬት በእጃችን ካለው 58 በመቶ ያህሉ 758 ሺህ ሄክታር መሬት ታርሶ ሙሉ በሙሉ በሚባል ደረጃ በመህር ሰብል ተሸፍኗል። ከዚህ የተረፈ መሬት በቁጥር ትንሽ ነው። በሰብል ከተሸፈነው አጠቃላይ መሬት 24 ሺህ ሄክታር መሬት በክላስተር ምርታማ አርሶ አደሮች የተያዘ በመሆኑ ከዚህ ክላስተር 27 ኩንታል ከሄክታር ምርት በማግኘት በአጠቃላይ ከክላስተሩ 17 ሚሊዮን ኩንታል ምርት እናገኛለን ብለን እቅድ ይዘናል። በአማራ ክልል የወባ ወረርሽኝን ለመከላከል በቅንጅት ሊሰራ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናገሩ። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት በክልሉ ወባን ለመከላከልና ለመቆጣጠር የሚያስችል የውይይት መድረክ በባህር ዳር ከተማ ተካሂዷል። በመድረኩ የተገኙት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የወባ ወረርሽኝ በማህበረሰቡ ዘንድ ዘርፈ ብዙ ችግሮችን የሚያመጣ ገዳይ በሽታ ስለመሆኑ አብራርተዋል። በክልላችን ብቻ ሳይሆን በአፍሪካ ገዳይ ከሚባሉ በሽታዎች ውስጥ የሚካተት በሽታ ነው። ስለዚህ ዘርፈ ብዙ የሆነ ኢፌክት የሚያመጣና ከመግደል በዘለለም ጭምር በፖለቲካው፣ በኢኮኖሚ፣ በማህበራዊ ዘርፋችን ላይ የሚያመጣው ጫና እጅግ በጣም ከፍተኛ እየሆነ ከአደራደር እየከፋ የመጣ እየተለማመድ ነው ጭምር የመጣ ነው በሽታ ነው ማለት ነው። ባለፈው ዓመት የአረብጆች ውባን ይከላከላሉ በሚል ጤና ጣቢያ ምር መከላከል ስራን ለመስራት ጥረት አድርገናል። የተወሰኑትን ብናጣም ወገኖቻችንን ለመታደግም ጥረት አድርገናል። ወደ ውጭ ዘገባችን እናልፋለን። የሶሪያው ጊዜያዊ መሪ አህመድ አልሻራ ዛሬ በሞስኮ ከፕሬዚደንት ቭላዲሚር ፑቲን ጋር ተገናኙ። አልሻራ ሀገራቸው ከሩሲያ ጋር ያላትን ግንኙነት በአዲስ መልክ ለመወሰን እንደምትፈልግ የገለጹ ሲሆን ይህ ጉብኝት ሩሲያ ከስልጣን የተወገዱትን በሽር አላሳድን ካስጠለለች ከአስር ወራት በኋላ የተደረገ የመጀመሪያው ይፋዊ ጉብኝት ነው። ተስፋዬ ለሜሳ በትንታኔ ተመልክቶታል። በሞስኮ ክሬምሊን የተደረገው ውይይት ከሶሪያ የ13 ዓመት የእርስ በርስ ጦርነት በኋላ በሁለቱ አገራት መካከል የሚኖረውን የወደፊት ግንኙነት አቅጣጫ የሚጠቁም ወሳኝ ክስተት ነው። ፕሬዚደንት አህመድ አልሻራ ከስልጣን የተወገዱት የበሽር አላሳድ ቁልፍ ወዳጅ ከነበረችው ሞስኮ ጋር ያለውን ግንኙነት በአዲስ ምዕራፍ ለመቀጠል ፍላጎት እንዳላቸው በግልጽ ተናግረዋል። በንግግራቸውም የአዲስቷ ሶሪያ ሉዓላዊነትና የግዛት አንድነት ማስጠበቅ ቀዳሚው ዓላማ መሆኑን አስምረውበታል። ከዚህ ጎን ለጎንም የቆዩ ስምምነቶች እንደሚከበሩም ማረጋገጫ ሰጥተዋል። የእነዚህን ግንኙነቶች ይዘት በአዲስ መልክ ለማደስና ለመወሰን እየሞከርን ነው። ይህም የሚደረገው የሶሪያን ነጻነት ሉዓላዊ ሶሪያን እንዲሁም የግዛት አንድነቷን ደህንነቷንና መረጋጋቷን ለማረጋገጥ ነው። ከሩሲያ ጋር የሚያስተሳስሩን የጋራ ጥቅሞችና የሁለትዮሽ ግንኙነቶች አሉን። ከእርሷ ጋር የተደረጉ ስምምነቶች በሙሉ እናከብራለን። ምንም እንኳን የተለያዩ የዜና ወኪሎች አልሻራ በጉብኝታቸው ወቅት ሞስኮ በሽር አላሳድን አሳልፋ እንድትሰጥ እንደሚጠይቁ ቢጠበቅም በስብሰባው መጀመሪያ ላይ በይፋ በተላለፈው ንግግር ግን ይህ አነጋጋሪ ዲፕሎማሲያዊ ጉዳይ አልተነሳም። ፕሬዚደንት ቭላድሚር ፑቲን በበኩላቸው ሁለቱ አገራት ለበርካታ አስርት ዓመታት የቆየ ልዩ ግንኙነት እንዳላቸው አስታውሰው በሶሪያ የተካሄደውን የፓርላማ ምርጫ ታላቅ ስኬት ሲሉ አድንቀዋል። ይህ ለእናንተ ትልቅ ስኬት ነው ብዬ አምናለሁ። ምክንያቱም የማህበረሰብን መተሳሰር ያስከትላል። ሶሪያ በአሁኑ ወቅት በአስቸጋሪ ጊዜያት ውስጥ ብታልፍም ይህ ሂደት በሶሪያ ውስጥ ባሉ ሁሉም የፖለቲካ ኃይሎች መካከል ያለውን ትስስርና ትብብር ያጠናክራል። ተንታኞች እንደሚሉት በደማስቆ ያለው አዲሱ መንግስት ምንም እንኳን በእርስ በርስ ጦርነቱ ወቅት ከሞስኮ ጋር በተቃራኒ ጎራ ቢቆምም አሁን ላይ ተግባራዊነት ላይ የተመሰረተ ግንኙነት እየተከተለ ነው። ለሶሪያ ከሩሲያ ጋር ያለውን ግንኙነት ማስቀጠል ታዲያ በጦርነት የወደመችውን ሀገር መልሶ ለመገንባትና ዓለም አቀፍ እውቅና ለማግኘት አስፈላጊ ነው። አልሻራ ከዚህ ቀደም ለአሜሪካው ሲቢኤስ ኔትወርክ በሰጡት ቃለ ምልልስ የሁለቱ አገራት ግንኙነት ከመንግሥት መዋቅር እስከ ኢነርጂ እና ምግብ አቅርቦት ድረስ የቆየ መሆኑን ገልጸዋል። ሩሲያ በበኩሏ በሶሪያ የባህር ዳርቻ የሚገኙትን ወሳኝ የአየርና የባህር ኃይል ሰፈሮቿን ለማስቀጠል የምትፈልግ ሲሆን ለሶሪያ የነዳጅ ድጋፍ ማድረጓን ተዘግቧል። በመሆኑም ይህ ውይይት የእነዚህን የጋራና አንዳንድ ጊዜም የተወሳሰቡ ፍላጎቶችን የወደፊት ጉዞ የሚጠርግ ይሆናል ተብሎ ይጠበቃል።